ባለፉት ሰባት ወራት 49 ኢንዱስትሪዎች ተኪ ምርት በማምረት ከ30 ሚሊዮን ዶላር በላይ ማዳን መቻላቸውን የደብረ ብርሃን ከተማ ኢንዱስትሪና ኢንቨስትመንት መምሪያ አስታወቀ። የአገልግሎት አሰጣጥ ስርዓቱን ለባለሀብቶች ሀብቶች ምቹ ለማድረግም እየተሰራ እንደሚገኝ ተገልጿል። ስንታየው ኃይሉ ዝርዝሩን ይዛለች። የደብረ ብርሃን ከተማ ለኢንዱስትሪና ኢንቨስትመንት ዘርፉ በተለይ ደግሞ በአምራች ኢንዱስትሪ ዘርፍ ከጊዜ ወደ ጊዜ እያደገ እንደሚገኝ የደብረ ብርሃን ኢንዱስትሪና ኢንቨስትመንት መምሪያ አስታውቋል። በ2017 በጀት አመት ባለፉት ሰባት ወራት ሀያ ቢሊየን ብር ካፒታል ያስመዘገቡ 120 በላይ ባለሀብቶች ወደ ከተማዋም ገብተዋል እነዚህም ወደ ስራ ሲሰማሩ 4500 በላይ ለሚሆኑ ወገኖች የስራ ዕድል እንደሚፈጥሩ የተናገሩት የደብረ ብርሃን ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ብርሃን ገብረ ሕይወት ለዚህ ደግሞ የኢኮኖሚ ሪፎርም ትግበራ መልካም አጋጣሚ መሆኑን አንስተዋል። እንግዲህ በዋናነት ይህ የሪፎርም ትግበራው ለእኛ ከተማ በጣም ትልቅ አበርክቶ ነበረው። በየአካባቢው በተለይ በየአካባቢ በከተሞች በዞኖች ያለውን የጸጋ ልይታን መሰረት ያደረገ ስራዎች በመሰራቱ በእኛ አካባቢ ያሉ አጠቃላይ በከተማችን ያሉ በተለይ ለኢንዱስትሪው ግብዓት የሚሆኑ ትኩረት የሚሰጣቸው ዘርፎችን በመለየት ለዚህ ደግሞ ባለሀብቱ በተገቢ መንገድ ዘርፉን በማወቅ የተሻለ አቅምና እውቀት በመያዝ በጣም ብዙ ባለሀብቶች በመምጣታቸው በተለይ በሶስት ዘርፉ በአገልግሎት፣ በከተማ ግብርና፣ በኢንዱስትሪም ከሪፎርም ወደዚህ በጣም ብዙ ባለሀብቶች መጥተዋል ማለት ይቻላል። ባለሀብቶች አካባቢዎችን መርጠው ሲመጡ የአገልግሎት አሰጣጥ በቂ የሆነ መስራት የሚችል የሰው ኃይልና የተቋማት የቅንጅት አሰራር በመሆኑ ይህ ደግሞ በደብረ ብርሃን ከተማ ለባለሀብቶች የተመቻቸ አሰራር ስለመኖሩም አስረድተዋል። ለኢንዱስትሪና ኢንቨስትመንት ባለጉዳዮች ከመጡ ከማንኛውም ዘርፍ በላይ ከማንኛውም ዘርፍ በላይ ትኩረት ተሰጥቶ በማንኛውም ቀን በተለይ አምስት የስራ ቀናት አሉ። ከአምስቱም የስራ ቀናት በተጨማሪ ስድስተኛ ቅዳሜን ጭምር ሁሉ ክፍት በማድረግ ከንቲባም፣ ሁሉም ባለድርሻ አካላቶች የኢንቨስትመንት ጉዳይ ከሆነ እናስተናግዳለን። ስለዚህ ይሄ በአጭር ጊዜ በአንድ ቀን ኢንቨስትመንት ፈቃድ የሚያወጥበት የፕሮጀክት ሀሳቡን ይዞ ቀርቦ በሶስት ቀን ውሳኔ የሚያገኝበት እና በተለይ ደግሞ መሬት በአንድ ሳምንት የሚያገኙበትን ሁኔታ እየደገፍን እንገኛለን። የግንባታ አፈጻጸም ለውጦች እንዲሻሻሉ በተደረገ ድጋፍና ክትትል ሁለት መቶ ሀምሳ የሚሆኑ ኢንዱስትሪዎች ግንባታ ማጠናቀቅ የቻሉ መኖራቸውን የተናገሩት አቶ ብርሃን እስካሁን ወደ ምርት መግባት የቻሉ መኖራቸውንም ተናግረዋል። በዚህ አመት አስራ ስድስት ኢንዱስትሪዎች ምርት እናስጀምራለን ብለን አሁን በሰባት ወሩ አስራ አምስት ኢንዱስትሪዎች ምርት ማስጀመር ችለናል። ስለዚህ በእነዚህ ውስጥ ደግሞ ወደ ሁለት ሺ ስድስት መቶ የስራ እድል መፍጠር ተችሏል። በዋናነት ትኩረት አድርገን የምንሰራው እነዚህ ምርት የጀመሩ ኢንዱስትሪዎች ምርታቸውን ወደ ውጭ ኤክስፖርት ከማድረግ አንጻርና በተለይ ከውጭ ሊገቡ የሚችሉ ምርቶችን ከማዳን አንጻር ያላቸው ሚና በጣም የተሻለ። ለምሳሌ በዚህ ሰባት ወር አርባ ዘጠኝ ኢንዱስትሪዎች ተኪ ምርት ማምረት ችለዋል። ስለዚህ ከውጭ ሊገቡ የሚችሉ ምርቶችን ከ30 ሚሊዮን ዶላር በላይ ማዳን የተቻለበት ሁኔታዎች አሉ። የሚመረቱ ምርቶች ከማህበረሰቡ ጋር በማስተሳሰር ባለሀብቶች ከጥቃቅንና አነስተኛ ግብአት እንዲጠቀሙ ማህበረሰቡ ደግሞ በተመጣጣኝ ዋጋ ምርት እንዲያገኝ በተለይ ደግሞ እንጨትና ብረታ ብረት፣ የምግብ ውጤቶች ለማህበረሰቡ በሰፊው እየቀረበ መሆኑም ተጠቁሟል።